አንተ የእኔ ውድ፣ አንተ የእኔ ውድ፣ እንዳንተ ጀግና የለም ይማራት ላይ

አንተ ግን በጀግንነት ግን ነው። ይሄ ውስጥ ነው። አንተ ብቻ ነው። ሁሉም አንገቴን አመመኝ መዞር ይችላል። ምን አይተሽ? ገና ሁለት ሰዓት የወደፊቷ ባለቤት ነው ብዬ ብዬ የተኩሽ ዝም ብዬ ብዬ ብዬ ስላ ዘንኩልሽ ነው። ኮስተር በይ፣ ኮስተር በይ። ምንድን ነው ኮስተር በይ ስልሽ፣ ኮስተር አርጊ አታርጊ ነው ወታደርዛስ አድምጪ። ኮስተር በይ፣ ኮስተር በይ፣ ኮስተር በይ። ኮስተር አዛጋ

ከዚህ በላይ ፊቴን አልገለበጠው። እንደዚህ ላድርገው? ትእዛዝ ነው ወታደሩ። አልጨረስሽም። እኔ ምህረት አድርጌልሽ ነው። ቁመች ነበር ቁጭ አልሽ። አድምጭ አንቺ። በለለሽ ወስተርበይ። አንተ እንደ አንበሳ ቢወርድልህማ ቢስሚ፣ ለቀኑ ሙሉ ስታሩጠኝ ነው የምታድረው። ብቻኖ አልተውሽም። ቁጭ ብለሽ ለቀጣይ ባለቤቴ፣ አሁኑ መሞከር አለብኝ። ምክንያቱም አሁን ትእዛዝ ትቀበለሽ አትቀበልን የሚለው መሞከር አለብሽ። ኮስተርቫይ ስልሽ እንደዚህ ከነበርሽ እንደዚህ ማለት ነው ደንገጥ እ ለ